እኔ አራት የሚሆን ብሎ ስለሆነ ችግር አለው። አሸንፌ እራስሽ ጉዳይ እራስሽ ጉዳይ። እኔ በታብታብ ነው የምወስድ። ማለት ሀያ ሰባት ዊን እኮ ነው ያልኩሽ ሀያ ሰባት ዊን። ድሮውስ በታብታብ ልትወስጅ አስበሽ ነበር። ፊዮሪ ጭራሽ በልጫት አይደል? እንደ የወሰደችው ፊዮሪ እኮ ሳታስበው ነው። ሳታውቀው ቀርታ ነው፣ አውቀን እንዳደረገችው እንጂ አንድ መስሎ ወረታብ። እሺ በእናትሽ መውሰድ እፈልጋለሁ። በቃ መብት ያ እንደ ወንድ ነሽ። ታብቋር እጫታለሽ። እንደው ማይኖር እራሱ ሰው እስቲ እስቲ ለእኔ ብቻ ለእኔ ብቻ እሷን የሚያስፈልጥ ብቻ አድርጉኝና ሳቋርጠው እናያለን። ነቅዬ ነው የምወጣው። ማን ይፈልግሻል በሻይ

ውድ ቤተሰቦች ላይክ አንርሳ ኮሜንት ሴክሽን ላይ ኮሜንት እንጻፍ መልካም ቆይታ እኔ በገብርኤል ቀን የተወለድኩት በአስራ ዘጠኝ እኔ እኔስ በምን ቀን የተወለድኩት ታውቂያለሽ ተወልሽ ተወልጄ ነው በሀያ ሁለት ነው የተወለድኩት የኔስ ምንድን ነው የኔ ቀን